ሰላም፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁኛለን። እግዚአብሔር ይመስገን። አረ አንቺ ጉደኛ! አረ ሄርሜላ ባክሽ፣ ባክሽን ከልጆቹ ትዳር ውጪ ጭራሽ ብለሽ ብለሽ ዛሬ ደግሞ ከኛ ህይወት ከኛ ህይወት ውጪ ትያለሽ እንዴ! አንቺ በሰው ህይወት ገብተሽ በሰው ባል ተንጠልጥለሽ ሰው ባልን ቀምተሽ፣ አረ ፈሪ ባክሽን እንዴ! ለነገሩ እኮ ባለቤቱን ካልናቁ አጥሩን አይነቀንቁ አለ። ለነገሩ እሱ ቆሞ ነው እሷን እያሰደበ ያለው። ባልተብዮ ቆሞ ሚስቱን እያሰደበ ሚስቱን እያስናቀ፣ አማቾቹንም እያስናቀ ያለው እሱ ነው። ስለዚህ እሷ ምን ታድርጌ? ልብ ልብ ተሰምቷት ነው እንደዚህ የምትሆነው እንደ ነብሯ አኮ ልክ ልኳን እየነገረቻት ነው። ምን አለ እንደ አብርሃም አንቺ ወንድ ብቶኝ ይሻል ነበር። እሱ ሴት ሆኖ አንቺ ወንድ ብቶኝ አሪፍ ነበር። የምር ሩታዬ ወንድ ሆና አብርሃም ሴት ቢሆን ጥሩ ነበር። ምስትህን እያሰደፍክችን ውሽማ ይዘ ከሷ ጋር ገና ተሽከረመማ አለ እንዴ! እንዴ! ውጪ አንቺ፣ ወደዛ ጠጋበይ በይ። እኔና እሷ እናውራ። ለምን እንደሆነ ይሄንን ያደረግሽው። እኔና እሷ ብንጣላ እንኳን ባለ ትዳሮች ነን። የልጄ እናት ናት። ዛሬ በመሃላችን ጥልም ቢኖር እንደው ጥል እንኳን በመሃላችሁ ቢኖር ማለት ነው የልጄ እናት ናትና አንድ አትናገር። ያንቺ ብለ ያችን ወደዛ መግፋት ስትችል ቆመ። አንተ ገና ከሷ ጋራ ታሰድባታለ። ገና ሌላ ሌላ ወሬ ለጭቅጭቅን የጠራሽኝ? ጭቅጭቅ ሰልችቶኛል። አረ ምን አይነት ሰውነ ከአንተ አብርሃም አንቺ ባለጌ ደግሞ ባለጌ አሳዳጊ ይበደለሽ ማለት ነው አታፍሪም እንዴ በሰው ባል ላይ ጭራሽ የልጅ አባትን ከህይወቴ ውጭ ከህይወታችን ውጭ ብለሽ የምትዩ የትኛው ህይወትሽ ነው አንቺ ምን ህይወት አለሽ የሰው ባል ቀምተሽ ነው የአንቺ ህይወት የልጅ አባት ወስደሽ ነው ልጅ ህይወት ከህይወትሽ የሚወጣው ውጭ እንጂ አንቺ ከሰው ህይወት መጀመራ ምን አይነት ልጅ ናት በቀደም ልቀቂ ሊልን ከባከቦው ስትል ነበር ድሮ ያኔ እዛ ወድቆ ያለ አንስተ ሸትን ከባከቢው ነበር እንደ ዛሬ ምነው ሩታ ኮ መኪና ሲኖሮ ቤት ሲኖሮ ብር ሲኖሮ ልብስ ሲቀያይር ሲቀባባል ነበርም ኮ የተጠጋችው ምንም ሳይኖሮ በባዶ ቤት ነበረ ሩታ እሱን ተጠግታ ዛሬ ለዚያ አድርሳው ከንብረትም አልፎ ውድ የሆነ ልጅ የሰጠችው በምንም በገንዘብ በምንም የማይገኘው ነገር ፈጣሪ ሰጥቷት የሰጠችው ማለት ነው። ክብር ቢኖረው ኖሮ ለሷ ነበር ክብር መስጠት የነበረበት። ክብር ቢኖረው ይሄ ልጅ ለሩታ ነበር ክብር መስጠት የነበረበት። እሱ ግን ቆሞ የማንንም ሴት አምጥቶ ያሰድባታል። አንተ ምን አይነት ጭንቅላት ቢኖርህ ነው? ምን አይነት ሰው ብትሆን ነው? ከምን አይነት እናት ከምን አይነት አባት ብትፈጠር ነው? አራስ ምስትህን ቆመ እያሰደብካት? አርፋ ተኝታ እረፍት እንዳታደርግ እያደረካት፣ ከማንም ሴት ጋር እየተንጠለጠልክ እንዴት ልባ ይረፍ? ምን አይነት ሰው ብትሆን ምን አይነት ጭንቅላት ቢኖርህ ነው? ለህዝቡ የሆነ እንትን የሌላችሁ ምንም አስተሳሰብ ይላል የሌላችሁ፣ ለኦዲየንስ ማታዝኑ፣ ለራሳችሁ ማታዝኑ፣ ለራሳችሁ ክብር እሺ፣ የራሳችሁን ክብር ተውት፣ ግን ሰው ራሱ የሚያያችሁ ሰው በጣም ነው የሚናደደው። አንተ ለምስትህም ክብር የለህም ለቤተሰብ ክብር የለህም ለወለዱህም ክብር የለህም። ክብር ቢኖርህ ኖሮ እሷን ታከብራት ነበር ምስትህን፣ የልጅህን እናት፣ አራስ በማርያም እጄ ተያዘችዋን ልጅ ታከብራት ነበር። አንተ ግን ክብር ስለሌለክ እቺን የሜዳ አህያ አምጥተክ ከሷ ጋር እየተንጠለጠልክ ታሰድባታለ ታሰደባታለ ልጅቷን። እንዴ እቺ ዘመድ የላትም እንደ የሚያስራት ዘመድ የላትም። ለምን አያስሯትም ቆይ የምሬን እኮ ለምን አትታሰርም? ቤተሰብ መታሰር አለባት እቺ፣ ሊጤነኛ አይደለችም። በቀደምኔ ልንከባከቦ ምናምን ስትል ነበረ። ድሮ መንከባከብ ነበረ ብሻን ስተሽው እኮ ዛሬ አይደለም አይደለ፣ እንደ ያወቅሽው እሱን፣ ዛሬ እሱ ሁሉ ነገር ሲሞላለት ሲሳካለት ነው ልትንከባከብ የመጣሹ፣ እንዳይከፋው እንዳይደብሮ የፈለግሹ ዛሬ። ያኔ ሲያለቅ ሲሄት ነበር። እናንተ በህዝብ ላይ ድራማ እየሰራችሁ በጣም ነው የምታስጠሉት። በነገራችን ላይ የስንት ሰው ልብ እየተሰበረ ነው በእናንተ ጉዳይ እንዴ! አንድ ወር እንኳን አልሞላትም፣ ልጅቷን እኮ አቃጥሎ ሊደፏት ነው። በቃ ድራማም ቢሆን በጣም ነው የሚያስጠላው። አንተ ነገ ይሄ ልጅክ ይሄንን ስራህን ሲያይ ምንድን ነው የሚሰማው? ምን አይነት ትምህርት ነው ለልጅህስ የምታስተምረው? ለትውልድ የምታስተምሩት ጥሩ አይደለም ለወለድኩ ልጅ ራሱ የምታስተምሩ ጥሩ አይደለም ስጪኝ ልጄን ይላል እንዴ ደግሞ አያፍርም እንዴ አንዱ ያልሞላው ልጅ ወስደ ምን ልታደርገው ነው እንዴ በጣም ነው ድራማችሁ በጣም ያስጠላል በዚህ መሃል እችን አራስ አስገብታችሁ የምታሰቃዩት አንድ ቀን በስርዓት ሳትታረስ ምን አይነት ጭንቅላት እንዳለው ይሄ ምን አይነት ባል እንደሆነ አላቅምኔ የምር እቺ በቃ የወጣላት ዘልዛላ ናት። ውጭ ከኛ ህይወት አላለች። ምን ህይወት አለሽ አንቺ? በሰው ህይወት ላይ ገፍተሽ ተንጠልጥለሽ ህይወት ትያለሽ እንዴ! አሳፋሪ በጣም አሳፋሪ ነሽ አንቺ። እኔ ሄርሜላ ምትባል ስሟም ራሱ መጥራት አልፈልግም። አሳፋሪ የሆነች እንዴ! ምን ነው ሌላ አይዲያ የላችሁም እንዴ? አትቀይሩም እንዴ? በጣም አስጠላ፣ በጣም ያንገሸግሻል። የምር አስጠላችሁ በጣም እስካሁን ብዙ አልሰደብሽኝም አሁን የተናገርኩት ነገር ምን ያህል ምን ያህል ከብዶሽ ነው በጣም እኔ አንቺም ስለሚገባሽ ስለሆነ ነው እንዴት አድርገሽ ነው እኔን እንደዛ አልችልም አይደለም አሁን እዚህ ቤት የጠራሽን ጉዳይ ለምንድን ነው ሩታ ሰሚያለሽ አሁን ልንገርሽ ይኸውልሽ የምልሽ አሁን እኔ ስለ እኔ ስለ ጻፍሽው ምናምን አይደለም ከእኔ አልፈሽ የምትናገሪው ነገር ግን እንታቆሚ ነው እሺ ሩታሽ ከተረጋጋሽ በመጀመሪያው እንዴት ነው የምንረጋጋው እኮ፣ በሰላማዊ መንገድ አውሪኝ። እንዴት ነው የምረጋጋው? ለኔ የተናገረችው ነገር ኖርማል እንለፈው። ከኔ ጋር ኬስ ኬስ ስላላት ነው ብዬ ላልፈው እችላለሁ። ያለችው ምን ያለችው ምን ምን ነው ነው እንዴ አንቺ የጣፍሽ እኮ ትክክል አይደለም። ስለሚገባት እኮ ነው። አሁን እኔ ዝም ማለት ነበረብኝ። አሁን የጠራሽን ጉዳይ ነው ከእኔ አልፈሽ ግን ስነ ስርዓት ስንት ነው? እኔ አው ከአንቺ ጋር ነው ጉዳይ ከአንቺ ጋር ነው። ለምን ጠራሽኝ? አንቺን በማይመለከት ሰው። ሩታ በጣም እንደተናደደችና እኔ ከአንተ ጋር ሆኜ ምናምን ላይፋችንን እንደምንቀጥል ነው የምታስበው እሷ። ነገር ግን እንደዚያ እንደማይሆን እና ሊሆን እንደማይችል በደንብ እርግጠኛ እንድትሆን ጭምር ነው አንተንም የጠራሁት። ቴክስት መጽሐፍ ሲቀጥል ደግሞ ይሄንን ነገር ለምናገር አይዞሽ ምንም ነገር አይፈጠርም። እሱ እኔ ጋር ስለመጣ ምናምን፣ ወይም ደግሞ እሱ አንቺ ጋር መጥቶ እኔ ተመለስኩም። በጣም ብዙ ነገር አንቺ እንኳን ጋር ለመጨቅጨቅ እሱን ትዕግስቱን አንቺ ደግሞ እንደዚህ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 እሺ አሁን እኔ እዚህ ጋር የጠራሽው እንደማትፈልግኝ ለማሳየት ነው። ደግሞ ይሄንን ቴክስት የተናገረቻቸውን ሰዎች ባሳያቸው ምን እንደሚመጣበት በደንብ ጠንቅቃ ታውቃለች። ምንድን ነው ምን እዚህ የማይሆን ነገር እየተናገርሽ ማለት ነው? ትሰምኛለሽ? የማይሆን ነገር እየተናገርሽ አንቺ ራስሽ የጠለፍኩ ገመድ ራስሽን እንደጠለፍሽ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

አንደኛ አንተ እንድትኖር የፈለኩት ትንሽ ጊዜ ነው የቀረው፣ አይደለም ትንሽ ጊዜ ነው የቀረው። ከዛ ጊዜ በኋላ የእኔ እናንተ ነገር የሚያበቃለት ጉዳይ ነው። ወደኋላ መመለስ አይጠበቅብንም። ያ ነገር የሚመለስ እየመሰላት ልጅቷ እኔ ማይሆን ማይሆን ነገር አሁን ላይ እየጣፈችልኝ ነው። ስለዚህ ለሱ ደግሞ እርግጠኛ ሁኚ፣ ችግር የለብኝም፣ እንደፈለግሽ መሆን ትችያለሽ ብዬ ነግሬያታለሁ።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 ምንድነው ሁልጊዜ በመጣው ቁጥር ስለ እኔ ነገር እንደማይገድሽ እና እንደማይመለከትሽ እየነገርሽ ውስጥ የለምሮ የምታቆሰ ንቆይ እዚህ ጋር መግደድ እና አለመግደድ ወይም መመልከት እና አለመመልከት አይደለም ነው እንጂ በ እያወራን ያለነው እኔ በሁሉም ፊት እኔ ለማዋረድ ነው እኔን ዲስክ ለማድረግ ነው እየሞከርሽ ያለው በጣም ግልጽ ነገር እኮ ነው ምን እየሆንሽ ነው ያለሽው ለምንድን ነው ከራስሽ ጋር የማትሆኝ አልገባኝም ከራስሽ ጋር ለምን አትሆኝም አልገባኝም እንዴ ዛሬም ግብሽ ጠርተሽ እንደማትፈልግኝ ነው እየነገርሽኝ ያለሽ? ዛሬ ነው ይሄ ነገር። አንተ ነህ የተሰማ ማለት አንተ እኮ በጣም ብዙ ነገር ያደረግ ሰው ነህ፣ ላስታውስህ። እንዴ ሩታ በቃ እሺ፣ እኔ አስጨቅጭቅኝ በቃ ተላለፈ ነገር እያወራሽኝ ስለነ ስለዚህ አሁን እኔ እንደዚህ ማደርጌ ማድረጌ ሊገርም እንደማይገባ እንድታቆብ ነው እኮ። ግን ግብሽ ጠርተሽ ይሄን ነገር ማድረግ እኮ ሊገርም አይገባም፣ ሊገርም አይገባም፣ ምንም ሊገርም አይገባም። አንተ ከዚህ በላይ ያደረክ ሰው እኮ ነህ።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 መሳሳቱ ላይ አይጠበቅብሽም፣ የለብሽም። እሺ፣ ያንን ነገር ይዤ ወደ ሌላ ነገር ነገር ብንከራከር በዚህ ልክ እንዴ በጣም ነው የሚሰለቸው፣ በጣም ነው የሚደክመው፣ ይበቃል። እንደዚህ ብዬ አላቅም፣ አውቃለሁ። ግን ደግሞ እኔ እዚህ ጋር ለሁለት ደቂቃ ለቆምኩት በጣም እየጨነቀኝ ነው። እንውጣ፣ በቃ እንሄድ። በሰ በራሷ ቤት እንዴት ነው አይመለከትም? ከመጨነቅ አልፎ ለምን ስራሽ ነው? እሺ፣ ብዙ ሊደንቅሽ አይገባም። ብዙ ሰዎች እንደው በስራዎቻቸው እኮ እኮ ስራዬ ውጤት ነው እንጂ ሰማበት ጊዜ የለኝም። አሁንም ያመጣኝ አብርሃም ስለማከብረው ስለማወደው እዚህ ጋር ነው ነው። እስከ መቼ ነው ሁልጊዜ እንደዚህ እምሮኔን ሰላሜን ማስጠቂን፣ ቆይ አልገባኝም። ሰላም እንሆን አልኩኝ። ከዛ በቃሽ ሁሉም ነገር ይቅር በሰላማዊ መንገድ ከልጄ ጋር ልገናኝበት። እዚህ ቤት መምጣት የለብኝም። ሲጀመር አትመጣም እንጂ እኔ ዛሬ ስለፈለኩ ነው እንጂ። ማን እንድትመጣ ፈቀደልኝ? መብቴ ነው ግዴታ አይደለም። አልፈቅድልኝም። አልፈልግም በፈለግከው ታይም በፈለግከው ጊዜ እንደፈለግ ፈልግ። ጠዋት አንድ ሰዓት ጠዋት ከጠዋት አስራ ሁለት ሰዓት መጥተህ ከምሽቱ አስራ ሁለት ሰዓት መጥተህ እችላለሁ። አንድ ነገር ስነግርሽ ማለት ነው፣ ሩታ ጭቅጭቅሽን እያሰብኩ መምጣት እየከበደኝ ነው ያለው። አሁንም ቢሆን ማለት ነው። ዛሬ ነው ግን ፈልጌ እኮ የጠራኋችሁ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

የሰውን ስህተት ብቻ ለምን ይታይሻል? አልገባኝም። የሰው ስህተት ነው እየታይሻል ምናምን እንችላለን ገባ እንጨቃጨቅ። ግን ከእኔ አልፋ አንዲት ሰው እኔ ከሷ አልፌ ጉዳይ ከሷ ጋር ስለሆነ ከሷ ጋር ነው ማረው። ከሷ አልፌ ግን አንዲት ሰው የተናገርኩት እኔ ስ ነኪ ሲጀመር የሚመጣሽ ብኝ አንቺ ነሽ እኮ። እኔ እኮ ዝም ባልኩ በታይም ላይ ቲክቶክ ላይ ማይሆን ነገር ፎቶ ይን ስለሚገባሽ ስለሚገባሽ ነው። አንቺ አይገባሽም ነው። ከኔ አልፈሽ ግን አንዲት ቃል አትንፍሽ እንድትይ አልፈልግም ምንም ከእንደዚህ ዓይነት ነገር የተለየ በቃ ምንም ነገር እንዳትያት እንዳትናገርያት። በቃ ምንም ነገር ትበልሽ። ቆይ አንዴ አዳምጪኝ። ምንም ነገር ትበልሽ፣ ትሰርብ፣ ትስደብሽም፣ የፈለገ ነገር ትበልሽ። በቃ አርፈሽ ቁጭ። አንቺ ምንም አይነት ነገር እንዳትናገራት ይሰማሽ? ነው በቃ አለቅ። ይሄ ነው አይደል የምትፈልጊው? በቃ አትናገርሽ፣ ችግር የለው። ፍላጎትሽ ይሄ ከሆነ ማለት ነው። ባላሲት አንድ ቃል ትናገርና እኔ ለሷን ልታያለሁ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 ቴክስት በቂ ነበረ። ችግር የለውም ለማስፈራረትም የሆነ ስርዓት ለማስያዝም ሆነ ጥፋትም ማጥፍቼ የሚሆን ምንም ማድረግ ይሁን ማለት ግን በሰው ፊት ሁሌ ባለቤትሽ፣ በሰው ፊት ሁሌ አብርሃምን ዲስሪስፔክት ማድረግ ምንም ልክ አይደለም። ይበቃል

አይደለም መሰደብ ሌላም ነገር የሚገባት አይነት ሴት ስለሆነች አይደለም እኮ የህዝብም ጭምር ነው። እና ሊደብርሽ አይገባም ቢኮዝ የሰራሽ ውጤት ነው። ሲቀጥል ደግሞ ማለት ነው በዚህ ነበር የጠራሽው ሩታ ግን የሆነ ዝም ብሎ ከእንትኑ ድካም ምን ምን እንደሆነ ይገባኛል ይችላል። ግን ደግሞ ምንም በቃ ተጨባጭ ነገር እንኳን አይደለም ነው ጋር አብረሽ በጣም አሁን ይሄ እንደዚህ የተናገርኩት ነገር ነገ ላይ ማለት ነው በተደጋጋሚ ነግረሽ ነው ያልኩ። ችግር የለውም። እኔ እሱን በተግባር የምናየው ነገር ና፣ ድረስብኝ አንድ አማርኛ ነው። እዚች ጋር መታዎች ከሱ ጋር እና እሱን አንቺ አንድ ላይ፣ እሱ ፈቃደኛ ከሆነ ምንም ሁሉም ነገር አንቺ ኦኬ ምክንያት እየፈለግሽ እዚህ ግቢ እየጠራሽን ነው። አንድ ላይ ምን አገባኝ ምን አገባኝ፣ ዳኛነሽ ምን አገባኝ። አይ ጠበቃ ነኝ። ሀሳብሽ እንደዛ ነው ሩታ። ምን አገባኝ ምን አገባኝ። አትገናኙ አትገናኙ። ምን አገባኝ። አይ ምናልባት የኛ ነገር አታስቦሽ ልታገናኙን ካሰብሽ ብዬ ነው። አረ ያው ማለቴ እሷ እንዳትጨነቅ መንገዱ ክፍት እንደሆነ ግልጽ ላረግላት ፈልጌ ነው። ከዛ ውጪ ግን ባትገናኙ ባትገናኙ ምናምን አራችሁ ብትሆኑ ባትሆኑ ምን አገባኝ። ምን አይመለከተኝም። አብሮሽ ለምን አንሄድም? አይበቃም? እኔ ምንም ቢገባሽ፣ እኔንም እሷንም እያናደድሽን እየመሰለሽ፣ ግን ራስሽን ነው እየጎዳሽ ያለሽ። ምን በወጣኝ ነው። ነገ ከነገ ወዲያ የምታወሪያቸውን ነገሮችን አስተካክል። እያስፈራራሽ ነው። የሚጠጥስሽ ነገር ነው እያደረግሽ ያለሽው ምንም ይጸጽተኝ ነገር የለም። አንተ እንኳን ስንት ነገር ስታደርገ ይጸጽተኛል ብለህ ያላሰብክ ሰው እኔ ለተናገርኩት ሊጸጽተኝ? አንተ ስተተገብር ያልጸጸተ እኔ ሊጸጽተኝ? ምንም እኮ አዲስ ነገር የምታወራው ነገር የለም። አይበቃህም? ግን ማነው ማለት ይበቃሃል። አብሽ እግዚአብሔርን ከዚህ በላይ ምንም ባትቆም ሁላ ደስ ይለኛል። እኔ ለምንደው እንደዚህ እንድትንቅ እንደዚህ በቃ በጣም እንዴ! ምንም የተለየ ሁሌ ሁሌ ጭቅጭቅ ሁሌ ጭቅጭቅ እንዴ! እረፍት ያስፈልገሃል እኮ አንተም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

አያመኝም አያመኝ አይሰለችም። ስለሚገባት ነው። በነገር ላይ እንደ ክብር ትቆጣ ነው። ይህ ነገር ይፈጥራል ብዬ አላሰብኩም። አብርሽ፣ በቃ ተረጋጋ። እኔ ሰላምህን ነው የምፈልገው። ታውቃለህ አይደል? ማረፊያ ቢያታጣኝ ፍቅርሽ ናፍቆትሽ ቢያሳገኛ በታ ምን አንጀት ምንስ መቻ ያለች ያጣፋች ፍቅረሽን የሚረታ እንደሬት ሕይወቴ፣ ቢመርም ቢሰበር መውደዴ ቢደማ አንጀቴን አስሬ እችላለሁ ክፎሽን መክፎሽን አለት ያለፈው ፍቅር ያጣፋይ ደስታ